እንደምን አመሻችሁ ተማሪዎች። ዛሬ ደግሞ ፍሬሽማን ኮመን ኮርስ የሆነውን ኢንክሉሲቭነስ እሱን አቀርብላችኋለሁ። ቻፕተር ዋን ፓርት ዋን፣ አንደርስታንዲንግ ዲሳቢሊቲ ኤንድ ቨልነራቢሊቲ። አንደርስታንዲንግ ዲሳቢሊቲ ኤንድ ቨልነራቢሊቲ፣ ዋትስ ዲሳቢሊቲ ኤንድ ዋትስ ቨልነራቢሊቲ የሚሉትን አንደርስታንድ የማድረግ እንትን ነው፣ እነሱን ማወቅ። ሶ ማይ ኔም ኢዝ ሚስተር ጌታቸው

የለም ከሰውነት አካላችን ወይም ደግሞ አብኖርማል በስትክክል ስትራክቸር የሌለው በስትክክል ያልወጣ ከሰውነት አካላችን ማለት ነው። ሶ የእናናቶሚክ ወይም ወይም ፊዚዮሎጂካል ወይም ሳይኮሎጂካል ስትራክቸሩ ወይም መስጠት ያለበትን ፋንክሽን ዲቬሽን ነው በተቃራኒ እንደተጠበቀው መስጠት የማይችል ወይም ኢምፓየርመንት ማለት ኢት ሪፈርስ ቱ ኤ ሎዝ ኦር አብኖርማሊቲ አንድ አካል ማጣት ወይም ደግሞ በኖርማል አቀማመቱ አለመምጣት ማለት ነው። ይሄ ኢምፓየርመንት እንነዋለን። ኢት ኢዝ አብሰንስ ኦፍ ኤ ፓርቲኩላር ቦዲ ፓርት ኦር ኦርገን አንድ ፓርቲኩላር የሆነ ከሰውነት አካላችን አንድ አካል ሊጎል ይችላል። ያን impairment እንለዋለን it could also condition in which the body exists but does not function አንዳንዴ ሙሉ አካል ያላቸው ብለን የምናስባቸው ሰዎች ነገር ግን እጃቸው እጅ መስጠት የሚችለውን ነገር የሚያገለግለውን አገልግሎት መስጠት አይችልም ኤግዚስት ኖርማል ነው የሚመስል ነገር ግን መስጠት የሚችለውን ፈንክሽን አይሰጥም ማለት ነው እና ኢምፓየርመንት በአማርኛው አካል ጉዳተኝነት ማለት ነው

ኮንሰፕት ኦፍ ዲሴቢሊቲ ኢዝ ኮምፕሌክስ ዳይናሚክ መልቲዲሜንሽናል አንድ ኮንቴስትድ ኤች ኦ እና ወርልድ ባንክ በ2011 ዲፋይንስ ያደረጉት ኮንሰፕቱ ዲሴቢሊቲ ኢዝ ኮምፕሌክስ ነው፣ ኢዚ አይደለም። ዳይናሚክ ነው፣ ከቦታ ቦታ ይለያያል። መልቲዲሜንሽነል ነው፣ በተለያየ ዳይሬክሽን እንትን ይላል። የታጨቀ ነው። ስለዚህ ዲፋይን ማድረግ ይህን ይከብዳል ማለት ነው። ሌላው ፋክተር ሪስትሪክት ኢምፓየርድ ኢንዲቪዥዋልስ ፎር ደ ፉል ኢንክሉዥን። ኢምፓየርድ አካል ጉዳተኝነት ነው። ዲሴቢሊቲ ደግሞ አካል ጉዳተኛው መስራት እየቻለ እንዳይሰራ መሆን ማለት ነው። ስለዚህ የተለያዩ ፋክተሮች አሉ። አንድ አካል ጉዳተኛ፣ አንድ እጅ ያለው ሰው የሆነ ሰፖርት ተደርጎ መስራት ይችላል፣ ግን እንዳይሰራ መደረግ ወይም በዊልቸር የሚሄድ ሰው መማር ይችላል መማር ይችላል። እንዳይማር የተለያዩ ፋክተሮች ሊኖሩ ይችላሉ፣ እንዳይማር የሚያግደው ማለት ነው። እነሱ ምን ናቸው የሚለውን እናያለን። አቲቲዩድ፣ ፊዚካል አንድ ፖሊሲ ባሪየርስ። አቲቲዩድ፣ የማህበረሰቡ አቲቲዩድ በተለይኛ አካባቢ ምንድን ነው የሚባለው? የሆነ የመጥፎ ሪዛልት ወይም ከመጥፎ እንትን ጋር ፈጣሪ ተቀይሞ ፈጣሪን እንደዚህ አስቀይመች? ኦር አስቀይሞ ነው፣ እንደዚህ አይነት ልጅ የወለደ የወለደች ይባላል። ፊዚካል የተለያዩ ህንፃዎች ለምሳሌ ለዊልቸር ለሆኑ ሰዎች የማይመች ህንፃ አለ። እንዳይማሩ ያደርጋል፣ ወይም ሆስፒታል እንዳይሄዱ ያደርጋል ማለት ነው። ይሄ ሌላኛው ነው። ፖሊሲ በመንግስት ደረጃ አካል ጉዳተኞችን ያማከለ ፖሊሲ የለም። እነዚህ ሪስትሪክት የሚያደርጉ ናቸው። ኢምፓየርድ ኢንዲቪዥዋልን ለፉል ኢንክሉድ እንዳይሆን ወይም በሙሉ እንዳይሳተፍ የሚያደርጉ ናቸው። ኦልቱጌዘር ካን ክሬት ዲዛብሊቲ ኢፌክትስ ዲዛብሊቲን ክሬት ያደርጋሉ። አንድ ኢንሃቢትስ ዲዛብሊቲ ኢንክሉሲቭ ኢንቫይሮንመንት ዲዛብል ሊሆኑ ኢንዲቪዥዋሎች በአካቶ ወይም እነሱን ያቀፈ ኢንቫይሮንመንት ክሬት እንዳናደርግ ፋክተር ይሆናሉ ማለት ነው። ሶ አር ዲዛብሊንግ ፋክተርስ። ሶ ኢፍ ፕሮብለምስ አድሬስድ impairment may not lead to disability የነዚህን ችግሮች በጊዜው ከፈታንላቸው ኢምፓየርድ የሆነ አካል ጉዳተኛ የሆነ ሰው ምን ኢንክሉዚቭ ኢንክሉድ ከሆነ ሙሉ መስራት ይችላል ማለት ነው። ሙሉ መስራት ይችላል። ሶ ዴፊኒሽኑን እናያለን እስቲ የተለያዩ ዴፊኒሽ ሁለት ዋና ዋና ዴፊኒሽኖች አሉት፣ እነሱን እናያለን። ዲሳቢሊቲ ሜዲካል አፕሮች

ሙሉ ለሙሉ ባይችልም ነገር ግን ሰም ሊሚቴሽን አለ። በምን በምን የተቻ በፊዚካል ኢንቴሌክቹዋል ሳይክ ኢምፓየርመንት፣ በእነዚህ ወይም የሳይክ ዲስኦርደር በኢንዲቪዥዋሉ ላይ በእነዚህ አማካኝነት የሚመጣ ነው ይሆናል ፈንክሽናል ሊሚቴሽን። ይህ የሚያሳየን ኢታራይዝ ቱ ደ አይዲያ ዳት ፒፕል አር ኢንዲቪዋል ኦብጀክትስ ቱ ቢ ትሬትድ ቸንጅድ ኦር ኢምፕሩቭድ ኤንድ ሜድ ሞር ኖርማል። ይሄ ደፊኒሽኑ የሚያሳይን ሊሚቴሽን ስለሆነ ትሪት መደረግ ይችላል ያ ሊሚቴሽኑ ቼንጅ መሆን ይችላል ያ ኢንዲቪጁዋል ወይም ካለው ፐርፎርማንስ ኢምፕሩቭድ ማድረግ ይችላል። ወይም ሞር ኖርማል ማድረግ እንችላለን፣ ሞር ኖርማል ማድረግ እንችላለን ማለት ነው። ነገር ግን ይሄ ደፊኔሽን ሜዲካል ደፊኔሽን ዳዝ ኖት አዲኬት ኤክስፕሌን ደ ኢንትራክሽን ቢትዊን ሶሳይታል ኮንዲሽን ኦር ኤክስፔክቴሽን ኤንድ ዩኒክ ሰርከምስታንስ ኦፍ አን ኢንዲቪጁዋል። በዚህ ደፊኔሽን ኢንክሉድ ያላደረገው ወይም ጉርለቱ የሶሻል ኮንዲሽን የማህበረሰቡን ኮንዲሽን ኤክስፔክቴሽን፣ እነዚህ አቲቲዩድ፣ የተለያዩ ነገሮች እነሱን ከንሲደር ያደረገ አይደለም። ወይም የኢንዲቪዥዋልን ዩኒክ ሰርከምስታንስ ያለበትን ሰርከምስታንስ ያን ከንሲደር ያደረገ አይደለም። ዴፊኒሽኑ ከኢንተሌክቹዋል ወይም ሳይክ ኤምፓርመንት ከነሱ ጋር ብቻ ነው። ሌላው ሶሻል ዴፊኔሽን ኦፍ ዲስአቢሊቲ ነው።

ኢንዲቪጁዋልን ዲስክሪሚኔት ስናደርገው ፕሪጁዳይዝ ስንሰራበት ወይም ኤክስክሉድ ስናደርገው በዛ የሚመጣ ነው ነው የሚለን ኢት ኢንፈሳይዝ ዘ ሾርት ካሚንግ ኢን ኢንቫይሮንመንት ኤንድ ሜኒ ኦርጋናይዝድ አክቲቪቲ ኢን ሶሳይቲ። ኢንፈሳይዝ የሚያደርገው በኢንቫይሮንመንቱ ነው፣ በአካባቢው ለምሳሌ እዚህ አካባቢ አንድ አካል ጉዳተኛ ካለ ፖዘቲቭ ሰፖርት የሚያደርጉት ሊኖሩ ይችላሉ። ሌላ አካባቢ ደግሞ ሰፖርት ላይ ያደርጉት ይችላሉ ፕሪጁዳይዝ ወይም ዲስክሪሚኔት ያደርጉታል ማለት ነው። ስለዚህ ፎከስ የሚያደርገው ይሄ ሶሻል ዴፊኒሽኑ ኤንቫይሮንመንትና ማህበረሰቡ የተለያዩ ኦርጋናይዝድ የሆኑ አክቲቪቲዎች አሉት ከነሱ ላይ ፎከስ ያደረገ ነው። በእነሱ ላይ ፎከስ ያደረገ ነው ማለት ነው። ኮዝ ኦፍ ዲስኤቢሊቲ አንደኛው ጀነቲክ ኮዝ ነው። ኢንሄሪትድ የምናደርገው ማለት ነው ከወል ስንወለድ የምናገኘው የምናመጣው በምን በምን ይመጣል ኦብ ኖርማሊቲ ኢንጂንስ ኤንድ ጀነቲክን ኢንሄሪተንስ አብኖርማሊቲ በጅናችን ይፈጠራል። ወይም ከቤተሰብ የምኖር ሰው ማለት ነው። ወይም ዳውን ሲንድሮም አንዳንዴ ምንም የአካላችን ክፍል አብሮ ላይ ይፈጠር ይችላል። አብሮ ላይ ይፈጠር ይችላል። ዳውን ሲንድሮም የምንለው እሱን ነው። ዲዚስ ኢልነስ ኤን ኦቨር ኤክስፖዝ ቱ ኤክስራይ በእርግዝና ጊዜ በተለይ ማለት ነው። ህመም ካለ ኢልነስ ካለ፣ ወይም ለኤክስራይ ኦቨር ኤክስፖዝድ ከሆን ዲሴቢሊቲ ይከሰታል ማለት ነው። ኢንቫይሮንመንታል ፋክተር ይሄ ጄኔቲካል ፋክተር ነው፣ የላይኛው የሁለተኛው ኢንቫይሮንመንታል ፋክተር ፖቨርቲ ኤንድ ማልኑትሪሽን፣ ድህነት ዲስኤቢሊቲን ያስፈጥራል። አሜሪካ ላይ አካል ጉዳተኛ የሆነ ሰው መስራት ይችላል፣ ምክንያቱም ኢንፍራስትራክቸሩ የተሻለ ስለሆነ። ማልኑትሪሽንም እንደዚህ ያመጋገብ። ሌላው የዩዝ ኦፍ ድራግ አልኮል ኤንድ ተምባኮ፣ ይህም ዲስኤብሊንግ ኢንቫይሮንመንት ነው ማለት ነው። ድራግ የምንጠቀም አልኮል ይሄ ዲዜብል ያደርጋል። ይሄ ኢንቫይሮንመንት አልፋ። ቻይልድሁድ ዲዚስ በልጅነት ህመም ካለ፣ ቶክሲክ ማቴሪያል ሰቻስ ሊድ ኤንድ ሜርኩሪ፣ እነዚህ ማቴሪያሎች በአካባቢ የምንጠቀም ከሆነ ይሄ ዲስብሊቲ እንትን ይላል ያመጣል ማለት ነው። እነዚህን ቶክሲክ የሆኑ ማቴሪያሎችን የምንጠቀም ከሆነ ማለት ነው። ሌላኛው አንፎርችኔት ላይፍ ኤቨንት ይሄ ማለት ምን ማለት ነው? በሆነ አደጋ አደጋ ሊደርስብኝ ይችላል። የመኪና ሊሆን ይችላል ኦር ሌላ ነገር ሊሆን ይችላል። በዛ የሆነ አካላችን እናጣለን፣ ዲሴብልድ እንሆናለን ማለት ነው። ሶስተኛው አንኖን ኮዝስ ስቲል እስካሁን ለዲሴብሊቲ ፋክተር የሆኑትን ስቲልስ እስካሁን አይታወቁም፣ ሙሉ ለሙሉ ሳይንቲስቶች አልደረሱም። ስለዚህ አንኖን ፋክተሮች አሉ። ሂውማን ሀብ still not found all the answers to all defects in the human body. ዲፌክት ይፈጠራል በሰው ልጅ አካል ላይ ሙሉ ግን ኮዞቹን እስካሁን አልተደረስባቸውም ስለዚህ አናውን ኮዞች አሉ ማለት ነው። ሌላኛውና አራተኛው ኢንአክሰሰብል ኢንቫይሮመንት ኢንአክሰሰብል ምቹ ያልሆነ ኢንቫይሮመንት ማለት ነው። ለምሳሌ ላክ ኦፍ ኢጁኬሽን ትምህርት የማይሰጥበት አካባቢ ገጠር ሊሆን ይችላል። ሌላ ቦታ ሪሞት ሊሆን ይችላል። ሰፖርት የማይገኝበት የማህበረሰቡ ሊሆን ይችላል። የመንግስት ሰፖርት የማይገኝበት ሄልዝ ኬር የሌለበት ኦፖርቹኒቲዎቹ የሌሉበት ማለት ነው። በእነዚህ ምክንያቱ ዲስቢሊቲ ይከሰታል ማለት ነው ይከሰ ታይፕስ ኦፍ ዲስቢሊቲ። ብዙ ዲስቢሊቲ አይነቶች አሉ። እነዚህን የተወሰኑትን ዛሬ እናያለን ማለት ነው። ቪዥዋል ኤምፓየርመንት አንደኛው ነው። ሁለት አይነት ነው። ብላይንድነስ አንድ፣ ሎው ቪዥን። አንደኛው ሙሉ ለሙሉ ማየት አለመቻል፣ ሌላኛው ደግሞ ለማየት መቸገር ማየት መቸገር ማለት ነው። ብላይንድነስ ኢዝ ኤ ቶታል ኦር ፓርሻል ኢነብሊቲ ቱ ሲ ቶታሊ ወይም ፓርሻሊ ማየት አለመቻል ማለት ነው። ብላይንድነስ ኢት ኢዝ ኤ ታይፒካሊ ሪፈርስ ቱ ቪዥን ሎስ የእይታ ማጣት ነው። ዳት ኢዝ ኖት ኮረክተብል ዊዝ አይ ግላስ ኦር ኮንታክት ሌንስስ ኮሬክት ማድረግ የማንችለው መነጽር ተጠቅመን ኦር ሌሎች ነገሮችን ተጠቅመን እንትን ማስተካከል የማንችለው ከሆነ ይሄ ብላይንድነስ እንለዋለን ማለት ነው። ብላይንድነስ ኢት ሜይ ኖት ሚን ቶታል አብሰንስ ኦፍ ሳይት ሙሉ ለሙሉ እይታን ማጣት ላይሆን ይችላል። አንዳንዴ ብላይንድነስ የምንለው ሌላው ሎው ቪዥን፣ ሁለተኛው የቪዥዋል ኢምፓርመንት ሎው ቪዥን ነው። ኢት ኢዝ ዩዝድ ፎር ሞደሬትሊ ኤምፓርድ ሞደሬት የሆነ ሎው ቪዥን ያላቸው ማለት ነው። የእይታ መቀነስ በአብዛኛው ኮረክተብል ነው፣ በአይ ግላስ ሊሆን ይችላል በተለያዩ ነገሮች ምን ሊልችም ሊሻሻል የሚችል ማለት ነው። ሁለተኛው የዲሴቢሊቲ ሂሪንግ ኢምፓየርመንት ነው። ሁለት አይነት ነው ይሄም፣ ሃርድ ቱ ሂር ኤንድ ዲፍ ሶ ኢት ኢዝ ኤ ኮንቲኒም ኦፍ ሂሪንግ ሎስ ፍሮም ሚልድ ቱ ፕሮፋንድ፣ ከትንሹ ለመስማት መቸገር እና ሙሉ ለሙሉ አለመስማት መቻል ማለት ነው፣ ሂሪንግ ኢምፓየርመንት ማለት ነው።

ሄሪንግ ኤድን ቢደረግላቸው መስራት የማይችሉ ወይም አንደርስታንድ ማድረግ የማይችሉ ምኖችን፣ ስፒቾችን፣ ንግግሮችን። ነገር ግን እንደዚህ ስንል ምን ማለት አይደለም፣ ካን ሰክሰስፉሊ ኮሙኒኬት ኢንሳይድ በምልክት ቋንቋ ግን ምን ነገር መግባባት ይችላል፣ መግባባት ይችላል። ሶስተኛው ስፔሲፊክ ለርኒንግ ዲሴቢሊቲ ነው። ስፔሲፊክ ለርኒንግ ዲሴቢሊቲ ሶ ወን ዩ ሲ ስፔሲፊክ ለርኒንግ ዲሴቢሊቲ ሚን ኤ ዲስኦርደር ኢን ዋን ኦር ሞር ቤዚክ ሳይኮሎጂካል ፕሮሰስ ኢንቮልቪንግ አንደርስታንዲንግ ኦር ኢንዩዚንግ ላንጉጅ ስፖክን ኦር ሪትን ከምን ምንድን ነው ሚኒንግ ዋን ኦር ሞር ቤዚክ ሳይኮሎጂካል አንድ ወይም ከአንድ በላይ ቤዚክ የሆኑ ምን ለማን አንደርስታንዲንግ ኦር ዩዚንግ ላንጉጅ ቋንቋን ለመጠቀም ወይም አንደርስታንድ ለማድረግ አንድ ወይም ሁለት ቤዚክ እንትኖች ሳይኮሎጂካል እንትኖች ልናጣ እንችላለን። ስለዚህ እንቸገራለን። ስፖክንም ሪትንም ቋንቋዎችን መቸገር ማለት ነው፣ ስፔሲፊክ ለርኒንግ ዲስብሊቲ የምንለው ኢት ዳዝ ኖት ኢንክሉድ ለርኒንግ ፕሮብለም። መማር አለመቻል ማለት አለ እሱ አይደለም። ይሄ ስፔሲፊክ በተወሰነ ነው ጉድለት፣ የመማር እንትናችንን ሊቀንስ የሚችል ማለት ነው። ለርኒንግ ፕሮብለም ግን ፕራይመሪ ዘ ሪዛልት ኦፍ ቪዥዋል ሂሪንግ ኦር ሞተር ዲስብሊቲ፣ መማር አለመቻል መማር መቸገር እና ስፔሲፊክ ለርኒንግ ዲሴብሊቲ ይለያያሉ ማለት ነው። ሌላው ጀኔራሊ ስፒኪንግ ፒፕል ዊዝ ለርኒንግ ዲሴብሊቲ አር አቨሬጅ ኦር አባብ አቨሬጅ ኢንቴሊጀንስ አይኪው ሪዛልታቸው የሚያሳየው አቨሬጅ እና ከአቨሬጅ በላይ ነው። ለርኒንግ ፕሮብለም ያለበት ግን ከአቨሬጅ በታች ነው አይኪው ሪዛልቱ የሚያሳየው ማለት ነው። ስለዚህ ለርኒንግ ፕሮብለም እና ስፔሲፊክ ለርኒንግ ዲሴብሊቲ ይለያያሉ ማለት ነው።

ይህ ማለት ኦልሶ ኖን አስ ሴንትራል ኦዲቶሪ ፕሮሰሲንግ ዲስኦርደር ኮንዲሽን አድቨርስሊ አፌክት ሃው ሳውንድ ትራቭልስ ባር ኦር ቫዮለንት ፕሮሰስድ ኦር ኢንተርፕሬትድ ባይ ብሬን፣ በሳውንድ ሲመጣ ድምጽ ሲመጣ ብሬናችን ኢንተርፕሬት ያደርገዋል። ስለዚህ እዛ ላይ ኢፌክት አለው ኢንተርፕሬቴሽኑ ላይ አንደርስታንድ ለማድረግ ችግር ማለት ነው ሳውንዶች

ዲስኦርደር ያለባቸው ታይፕስ ኦፍ ዲስብሊቲ ስፔሲፊክ ለርኒንግ ዲስብሊቲ አንደኛው ዲስካልኩሊያ ይሄ የምን ችግር ያለበት ነው ስፔሲፊክ ለርኒንግ ዲስብሊቲ ዳት አፌክትስ ኤ ፐርሰንስ አቢሊቲ ቱ አንደርስታንድ ነምበር እን ለርን ማትስ የማትስ ችግር ያለባቸው ማትስን በቀላሉ አንደርስታንድ ማድረግ አይችሉም። ከሁለት ወይም ከሶስት ስቴፕ በኋላ መሄድ አይችሉም። መደመር የመቀነስ የማባዛት የእነዚህ ችግሮች አሉበት በሌሎች ግን አክቲቭ ሊሆኑ ይችላሉ። ለዛ ነው ስፔሲፊክ ለርኒንግ ዲስቢሊቲ አንድ ወይም ከዛ በላይ ጉድለት ያለበት ማለት ነው። ሁለተኛው ዲስግራፊያ የስፔሲፊክ ለርኒንግ ዲስቢሊቲ ኢት ኢዝ ስፔሲፊክ ለርኒንግ ዲስቢሊቲ ዳት አፌክት አ ፐርሰንስ ሃንድ ራይቲንግ ቢሊቲ ኤንድ ፋይን ሞተር ስኪልስ እጁን እንደፈለገ አድርጎ መጻፍ ወይም ሃንድ ራይቲንግ ምናልባት አጋጥሟችሁ ሊሆን ይችላል ከአንደኛ ክፍል እስከ አስራ ሁለተኛ ክፍል ጽሁፍ ወይም አይነበብ ጓደኛ ኢምፕሩቭድ መሆን አይችል፣ ኪዩርድ መሆን አይችልም የሚባለው ስፔሲፊክ ለርኒንግ ዲሲቢሊቲ። ለዛ ነው ከአንደኛ እስከ አስራ ሁለተኛ እሱ ብቻ ጽሁፉን የሚያነብ ሰው ማለት ነው። ለሌሎቹም ማነ ይሄ የሞተር እንትን ፋይን ሞተር ስኪል ዲስቢሊቲ ችግር ነው። ይህ ነው። ሶስተኛው ዳይሌክሽያ ዳይሌክሽያ ብለን የምንጠራው ቴዘ ስፔሲፊክ ለርኒንግ ዲስቢሊቲ ዛት አፌክትስ ሬዲንግ አንድ ሪሌትድ ላንጉጅ ቤዝ ፕሮሰሲንግ ስኪል ማንበብ ማንበብ መቸገር የማንበብ መቸገር ነው። አንዳንድ ጊዜ ይህን ለርኒንግ ዲስብሊቲ ኢት ስ ሰምታይምስ ሪፈርድ ቱ ላንጉጅ ቤዝድ ለርኒንግ ዲስብሊቲ ከቋንቋ ና ከቋንቋ ጋር ግንኙነት ያለው ለርኒንግ ዲስብሊቲ ነው። ሌላኛው ዲስብሊቲ ላንጉጅ ፕሮሰሲንግ ዲስኦርደር ኢት ስ ዲፊካልቲ አታችንግ ሚኒንግ ቱ ሳውንድ ግሩፕስ ዛት ፎርም ወርድ ሴንቴንስ አንድ ስቶርስ ቃላቶችን የመመስረት ችግር ያለባቸው ሰዎች የተለያዩ ሳውንዶችን ይሰማሉ፣ እነሱን ግን ወደ ወርድ መቀየር ወይም ወደ ሴንቴንስ አረፍተ ነገር መቀየር ይህንን የሚቸገሩ ሰዎች ይህንን የሚቸገሩ ሰዎች ነው። ነን ቨርባል ለርኒንግ ዲስቢሊቲ፣ ይሄ ደግሞ ኢትዝ ሲግኒፊካንት ዲስክሪፐንሲ ቢትዊን ሃየር ቨርባል ስኪል ቨርባሊ፣ በቃል ስንነግረው ሀይ የሆነ ስኪል አለው አንደርስታንድ ያደርገናል ያለበት ዊከር ሞተር ቪዥዋል ስፔሻል ን ሶሻል ስኪል ምንም አይነት ዊክ የሆነ እንትና ያለው። ቪዥዋል የሚያየውን እንትን አይለም። በመስማት አክቲቭ ሊሆን ይችላል፣ በማየት ግን ነገሮችን አንደርስታንድ አያደርግም። ሶሻል ስኪልም የለውም። ለምሳሌ ሀዝ ትራቨል ኢንተርፕሬቲንግ ነን ቨርባል ኪስ ላይክ ፋሻል ኤክስፕሬሽን በዲ ላንጉጅ ንድ ሜን ሀብ ፑር ኮኦርዲኔሽን በዲ ላንጉችን አንደርስታንድ ማድረግ። አንዳንድ ሰዎች የሆነ ወሬያቸው አስጠልቷችሁ ወይም እንዳያወሩ በየተለያዩ ጀርባችሁን ብሰጧቸው ምን ብትሏቸው አንደርስታንድ የማያደርጉ ማለት ነው። ነገር ግን በቃላት ብንነግራቸው ወይም ቨርባሊ ብንነግራቸው ዴይ ከን ኢዝሊ አንደርስታንድ። ይሄ ችግር ያለባቸውን ነን ቨርባል ለርኒንግ ዲስኤቢሊቲ በዲን ላንጉች የለ ፋሻል ኤክስፕሬሽን አይገባቸውም ማለት ነው። ሌላኛው ቪዥዋል ፐርሰፕቹዋል ወይም ቪዥዋል ሞተር ዴፊሲት ኮፒ ማድረግ ያዩትን ነገር ኮፒ አድርገው የመስራት ችግር ማለት ነው ያለባቸው። it is a disorder that affects the understanding of information that a person see or the ability to draw or copy የሚያዩን ነገር አንደርስታንድ ማድረግ ማይችል ወይም ኮፒ ማድረግ የማይችል ይሄ የስፔሲፊክ ለርኒንግ ዲሴቢሊቲ